ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም ይለያያል። ስለ እግዚአብሔር ማወቅ እውቀት ነው። እግዚአብሔርን ማወቅ ህይወት ነው። ጸሎት ይህን ያክል ለምንድን የከበደን ስትል፣ እኛ ጸሎት ማድረግ የምንጀምረው ጸሎት ለማድረግ ስንቆም ስለሆነ፣ ሰይጣንም ትልቁ ትጥቁ ለአንድ ክርስቲያን የሚያመጣው ጸሎትን ማስተው ነው። ለአንድ ሰው ጸሎት የማያደርግበት ምክንያት ጭንቀት ነው። ወደዚች ምድር ስንገባ አልጸለይንም፣ ወደ ላይኛዋ ምድር ግን ሳንጸልይ አንገባ። በእኛ ዘመን ላይ ያሉ ወጣቶችም የተለያዩ ሰዎችም ይጠይቃሉ ከእግዚአብሔር ጋር እንዴት ነው በደንብ አይነት ጥሩ ሪሌሽንሽፕ እንዲኖረኝ የሚያደርገው የሚ በአጭሩ ይሆን ምን ብለን ማስቀመጥ እንችላለን? መሰለን ወደዚህች ምድር ስንገባ አልጸለይ ነው ታስበን እግዚአብሔር ፈቅዶ በእናት በአባቶቻችን ገብተን ወደዚች ምድር ስንገባ አልጸለይንም። ወደ ላይኛዋ ምድር ግን ሳንጸለይ አንገባ። ሰርቫይቫል ነው ማለት ነው። ኑሮና የመኖርና ያለመኖር ጉዳይ ነው የጸሎት ህይወት። ሰው እንደሚያስበው እንዳልከው ጊዜ ተርፎን የምናደርገው የሆነ ሌላ ሀሳብ በመኖር በውስጣችን የምናደርጋቸው ተግባራቶች አይደሉም። ጸሎት በጣም በጣም ትልቅ ቁም ነገር ያለው ቅዱስ ዮሐንስ እንደውም በመልእክቱ ምን ይላል? ባንተ ፊት ያለን ድፍረት ይሄ ነው ይላል። ታስበዋል። ማንም በፍጥረታት ዘንድ ፊቱ ቆመው የሚወዱት እንኳን መላእክት ገጹን ሊያዩት የማይችሉትን አምላክ እኔ እናንተ ቀና በለን ወደ ሰማያን ጋጠን ስማን ሰማን እንዲሆነን እንዲሆነን ብለን እንለምነዋለን። እግዚአብሔር ከዚህ በላይ በመሰረቱ ድፍረት የለም። እንደው ሌላ ሰው ድፍረቱን የሚገልጠው በጣም እየተዋወቅ ስትመጣ በመናናቅ ሊሆን ይችላል፣ ድፍረትን የምትገልጸው ለእግዚአብሔር ያለን ድፍረት ግን በጸሎት ነው። ስለዚህ ነገ እንደምትሞት የምታቅሰው ነገ የሆነ ነገር ከእግዚአብሔር ጋር ጥሪው ደርሶ ልትሄድ የምትችል ሰው ከሆንክ እዚች ምድር ላይ ያለች ጊዜን ከእግዚአብሔር ጋር መኖርም መለማመድ መቻል አለብህ። ጸሎት እሱን ብዙ ነገር ብዙ ዋጋ የተከፈለለትን አምላክን እዚህ ነው የምታውቅ፣ እዚህ ነው የምታደምጥ፣ እዚህ ነው የምታነጋግር ፊት ለፊት ስትሄድ ደግሞ ገጽ ለገጽ እየተመለከትክ ደግሞ ያንን ተስፋ ያደረግከውን አምላክን ታየዋል። ይሄ ያለ ጸሎት አይቻልም። እግዚአብሔርም የሚለምን በሚጠይቀን በመሰረቱ ለእያንዳንዱ ሰው ትናንትና እንደነበሩት እንደ አባቶቻችን ብዙ ዋጋ እንድንከፍል አይደለም ይመስላል። አንድ ሰው በቃ እኔ እናንተ የሚጠይቀን አምላካችን ሰማዕት እንድንሆን ደም እንድናፈስ የሆነ ነገር እንድንሆን እሱ የመጨረሻው ስቴጅ ላይ ልንደርስ ስንል የሃይማኖታችንን መታመን ልናሳይ የምንችልበት ጊዜ ላይ የሚመጣ ጉዳይ ነው። አሁን እኔ እናንተን የሚጠይቅ ግን በጥቂቱ መታመናችንም ነው፣ ከእግዚአብሔር ጊዜ አለመስረቃችንን እሱን የምንናገርበትን ጊዜ ክሪቲካሊ መውሰዳችን። ምክንያቱም የሚገርምህ ኢቨን ለአንተ በዚህ በስራ ዘርፍህ ባለህበት አንድ ሰው ቢሮ ፈልጎ ሲመጣ እንዴት ነው የሚሆን? ሪሴፕሽን ቁጭ ብሎ ሰዎች መጥተው አግኝተውት ልታገኘው ትችላል። አምስት ደቂቃ አስር ደቂቃ ጠብቅ ተብሎ እንዲህ ሁሉ ነገሩን የሚታገሰው አንተን ለማግኘት ነው። በጸሎት ህይወት ውስጥ የምንታገሰው እግዚአብሔርን ለማግኘት ነው። እና ሰው እንዴት ለምድራዊ ምድር ላይ ለምናደርጋቸው ኢንተራክሽኖች የምናሳየውን ትግስት ለጸሎት ግን ስናሳየው አትመለከት። ብዙ ኦብስቲክሎች ይመጡብናል። ብዙ ከእግዚአብሔር ጋር ላንነጋገር የሚችሉብን ነገሮች ይመጣሉ። ይል እውነት እንነጋገር ግን ከተባለ እግዚአብሔርን ላናናግርበት የምንችልበት እድል ላይመጣብን አይችልም፣ ብልጥ ለሆነና ማስተዋልና ጥበቡን እግዚአብሔር ለሰጠው ሰው። ምክንያቱም የሚገርምህ እኔ እናንተን የሚጥለን ሀጢያት ለአንድ ሰው የንስሐ ምክንያት ሆኖታል። ለአንድ ሰው ጸሎት የማያደርግበት ምክንያት ጭንቀት ነው። መጽሐፍ ቅዱሳችን ግን ፊልጵስዩስ መልእክቱ ላይ እግዚአብሔር ይናገር ሲጨንቀን ራሱ እንድንጸል እንታዘዛል፣ ስንደሰትም እንድንጸል እናዘዛል። ይሄ ጥሩ ሰርከምስታንስ ፈልገን የምናደርገው ጥሩ ያልሆነ ሰርከምስታንስ ደግሞ ሲመጣ እስቲ ደግሞ ቁጭ እንበልበት የምንልበትም አይደለም እና የጸሎት ህይወት ፕራክቲስ ነው። እያደረግከው የምታድግበት እየፈጸምከው ወደ እግዚአብሔር የምትቀርብበት ነው። እንዲሁም አንድ መጽሐፍ ሳነብ ምን የሚል ነገር አንብቤ ያለው መሳሌ the greatest form of prayer in front of god is sitting or standing in front of oil። ምን ማለት ነው? ለእግዚአብሔር የምትሰጠው ትልቁ ጸሎት ማለት ከፊቱ በተደሞ መቆም። አይገርም? ማለት ይሄ ደረጃ ላይ ሰው ይደርሳል። ምንም አለመለመን ደረጃ ላይ በቃ ስም ብሎ እያየው ይደነቃል። አቤቱ አንተ እያለ ይደነቃል። እና አሁን እኛ እናቶቻችን አባቶቻችን ስራ ብዙ ሲሉ እናንተ ስራ ብዙ ትላላችሁ እኔ ስንት የሚያሳስበኝ ስራ አለን እንላለን። ግን ው በጣም ኮኔክሽን ሲኖረህ ከምትለምነው የምታመሰግነው የሆነ ነገር እየተጨመረ እየተጨመረ እየተጨመረ ይመጣል። እና ፕሬየር ላይፍ ኮንቲኒየስ ነው። ጸሎት ማለት ስትንፋስ ነው፣ ስተነፍስ ትኖራለህ ስትጸልይ ትኖራለህ። ስተነፍስ እንደምትኖረው ሁሉ ልክ መተንፈስ ስታቆም ደግሞ ሞትክ ትባላለህ። ጸሎት ማቆም ከጀመርክና ጸሎት አቁም ያለው ካልክ ደግሞ በስጋ ልትራመድ ትችላለህ እንጂ እየሞትክ ነው፣ እያለክ ነው፣ እየሄድክ ነው። ሰይጣንም ትልቁ ትጥቁ ለአንድ ክርስቲያን የሚያመጣው ጸሎትን ማስተው። ምክንያቱም ከጸሎት ከሚጸልይ ሰው አፍ የሚወጣውን ነገር ይላል አባ ጊዮርጊስ ተጋ ስጫ እንደ ነበልባል ነው ሄዶ የሚወገው ሄዶ የሚያቃጥለው። ስለዚህ አንተን አላጸለየህም ማለት እኔን አላጸለየኝም ማለት ሊያቃጥለው የሚችለውን እሳት ራሱ ላይ የቀነሰ ነው እንደማለት እና ሰው ይህንን አያውቀው ማለት ግሬተስት ፎርም ኦፍ ዌፐናችን ትጥቃችን፣ ማሸነፊያችን እሱ እንደሆነ ሌላውን የምንፈልገውን ነገር ራሱ ማግኛችን ጸሎት ነው በመሰረቱ። አሁን ሰው እኔ ትግስት የለኝም፣ ፍቅር የለኝም፣ ትትና የለኝም ብሱጩ ነኝ እንዲነኝ እንዲነኝ የምትጸልይ ከሆነ ይህ ሁሉ በመሰረቱ እየራቀ ይመጣ ስለ ጸሎቱ ተብሎ ብቻ አይደለም፣ ግን ጸሎቱ ውስጥ ያለህ ታማኝነት እና በጸሎቱ የጸናህበት የጽናት ልክ እግዚአብሔር ለጽናት የሚከፍል ዋጋ ስላለም ጭምር ለዛ ነው። ንባብ ላይ አቡነ ሽኖዳ ራሳቸው ምን ይላሉ? ባይገባህም ዝም ብለህ አንብብ፣ ተመስጠባት። ጸልይም ዝም ብለህ ጸልይ። ጉልበትህ ነው እንጂ ልብህ ለእግዚአብሔር ባይንበረከቅ ተንበረከካት፣ እግዚአብሔር እያረካት ያላትን ጥረትህን እየተመለከተልህ ልታደርገው ወደፈለክበት ደረጃ ደግሞ አንተ እስካላቆምከው ድረስ በቸርነቱ ያሳድግሃል። እና ጸሎት ለሁሉም ነገር መግቢያ በር ነው። በጸሎት ሰው አንኳክቶ ያልተከፈተለት በር የለም። ምናልባት ባይከፈትለት ራሱ ማንኳኳት የሌለበት በር ካልሆነ በቀር ወይ ለሱ ያልተዘጋጀ በር ካልሆነ በቀር እንጂ በጸሎት አንኳክተ ነው የማይከፈት ምንም አይነት ነገር የለም። ጸሎት የሚጸልይ ሰው በተቻለው አቅም ማናችንም ስንጸልይ ህሊናችንን ሰብስበን ብቻ መጸለይ ያለበት ብለም ቤተክርስቲያናችን ባስተማራችን መንገድ ብንጸሊ ደስ ይለናል። እንዳልከው በቃ አፋችን ሌላ፣ አይምሯችን ሌላ፣ ድርጊታችን ሌላ ሳይሆን ስብስብ ብለን ካሜን ኮሌክትድ ሆነን ብናደርገው ደስ ይለናል። ግን ጸሎት እንዳልኩ ነው፣ እስትንፋስ ነው። አሁን ለመተንፈስ ትለማመዳለህ? አይደለ ኤፈርትለስሊ የምናደርገው ትንፋሽ ዳት ማች ለመድ ነዋ። ኢንተርናላይዝድ ስለሆነ ጸሎት ይህን ያክል ለምንድን ነው የከበደን ስትል እኛ ጸሎት ማድረግ የምንጀምረው ጸሎት ለማድረግ ስንቆም ስለሆነ ነው። ከዛ በፊት ያሉትን ጊዜያቶች ጸሎት እጸልያለሁ ብለን አንጠነቀቅም፣ አንስተካከልም፣ ራሳችንንም ለመሰብሰብ አንሞክርም። ከመመለስ ነው የሚጀምረው። እንግዲህ የሉቃስ ወንጌል ምዕራፍ 15 ላይ የአባቱን ሀብት ሳይሞት ተካፍሎ ይሰጠኝ ብሎ ሄደው ልጅ መጨረሻ ላይ ወደ ልቡ ነው ሲመለስ፣ ወደ አባቴ ቤት መሄድ አለብኝ ብሎ ራሴን ልጅ ሳይሆን ባሪያ ልሁን ብሎ መቷልና አንዳንድ ሰው እውነት እግዚሔርን ያላወቀበት ምክንያት ሳይኖር ቀርቶ ሳይሆን ራሱ ኮብልሎ ነው ላለማወቅ ፈልጎ ነው ለምን የሚገርም በማንም ሰው የሚለወጥ ማናችንም ጋር ሲመጣ የተለያየ የሚሆን አምላክ አይደለም። እሱ አንድ አምላክ ነው። ስለዚህ አንተ ልታየው ያልፈለግከውን ማንነትን እግዚአብሔር እንዲስተካከል ከፈለገ በእሱ መስታወትነት ሊያሳይ ይችላል። ስለዚህ ሰው ከእግዚአብሔር ጋር ተጣብቆ መቀጠል የማይፈልግበት ምክንያት አምላክ ክፉ ሆኖ ወይ ደስ የማያሰኝ ሆኖበት ሳይሆን በዛው ልክ እሱ የሆነውን እውነታውን ማየት የማይፈልግ ሰው ሆነ። እና በጣም ነው የሚገርም አብዛኛው እንዳልከው ደግሞ በእኛ ዘመን ላይ ያሉ ወጣቶችም የተለያዩ ሰዎችም ይጠይቃሉ። ከእግዚአብሔር ጋር እንዴት ነው በደንብ አይነት ጥሩ ሪሌሽንሽፕ እንዲኖረኝ የሚያደርገው? ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም ይለያያል። ስለ እግዚአብሔር ማወቅ እውቀት ነው፣ እግዚአብሔርን ማወቅ ህይወት ነው። ስለዚህ ስለ እግዚአብሔር ያወቁና እግዚአብሔርን ያላወቁት ሰዎች ቢያስተምሩህ ህይወቱን ሊያሳዩህ የማይችሉ ከሆነ ልታውቀው የምትችለው እነሱ ባወቁት መጠን ነው። ግን አንተ ያንን ማለት አንተ ደግሞ ይሄ ነገር እኔ ደግሞ መግፋት አለብኝ ብለህ ልታሳድገው ካልመረጥ፣ ግን አይ በቃ እኔ እነሱ ያሉበት ቦታ ላይ መቀመጥ ነው የምፈልገው ካልክ፣ በቃ አንተም ስለ እነሱ ስለ እግዚአብሔር ታውቃል፣ እነሱም ስለ እግዚአብሔር ያውቃል። እሱን በስነ ስርዓት ያወቁት ግን ህይወቱን ለመኖር የመረጡት ሰዎችን ግን እግዚአብሔርን በህይወት የሚያውቁት እሱም ደግሞ የሚያውቃቸውም ጭምር ናቸው። እና ሲነገር አንዳንዴ ቀላል ይመስላል። እግዚአብሔርን ማወቅ እንዴት ይቻላል ከተባለ አሁን በዚህ እንኳን ብንመልሰው ያወቀው ካልሆነ በህይወቱ ኖሮ የተመለከተው ካልሆነ በቀር በጣም ከባድ እስከፈለልንን ዋጋ አናቅለ በተቻለን አቅም እንሞክር፣ መሆን ባንችል እንጣር። እግዚአብሔር እነዛን ነገሮች አስሮ ይረዳ ነው።